ከፈለኩ ስላስቀጣሽ ከፈለኩ ደግሞ እንደዚህ ቅርስ ሲያጋታዋ ሌላ ነገር ነው። እንኳን በሰላም መጣሽ፣ እንዲሁም እንኳን በሰላም መጣሽ ተብሎ የሚባለው ቅድም ነው። ቅድም ጭራሽ ሰው ቤት እኔማ አካውንት የሆነ ሰው የያዘው ይመስለኛል ያስገጣሽ አንድ አንድ ጌም ስልክ ሰው ጋር ነበር አካውንት

ሌንስ እንዴ ይሄ እኮ እኛ በኩንታሎችን ሶፍት ገዝተን መውጣት ነው የቀረብን። ባይቶ ወይ እንኳን ተፈታሽ በሰላም እና እሱም በሰላም እንኳን ተፈታሽ ለማለት የገባሁት። አይዞሽ እንደጣልጣል ወከንት ደስ ይለኛል። ድምፅህን አታቀዝቅዘው፣ ጥሩ አይደለም ለእንትኖች እኔ እንኳን አይ ዶን ኬር ግን ለሱት፣ እግዚአብሔር ድምፅ ቅዝቅዝ ሲደረግ ሌላ ነገር ነው። ስጁን ልግ እንዴት ነበር እስኪ ጠይቅሽ ስጁን እንዴት ነበር ምንም ስጁን እንዴት ነበር አሪፍ ነበር አሪፍ ነው ከእሱ አጥረሻላ በቃ ዋይፋይ ምናምን እንድትከልልሽ ና ከዛ ይመችሽ እንደዛውማ አይሆንማ ህጉ ዋይፋይ አይፈቅድም ግን ከዋይፋይ የበለጠት ጥሩ ምቾት አለ። ዋይፋይ ምንድን ነው? ዋይፋይ እንቅልፍ ይነሳል። እዛ ግን እረፍት አለ። ብዛውን ብዛ እንኳን ተቀላቀልሽ ነው

ለማለም ታፈቅደውም እንኳን በሰላም ወጣሽ እንኳን አልካት አንዳንድ ኮመንቴሮች ደግሞ እንትን ፊታችሁ አታደርጉትም። አስነጥሮ እኮ ነው ያስወጣኝ ክላይፍ። ጌም ቀዝቀዝ ሲል እኔ ቲክቶክ ቀዝቀዝ ሲል ጌም ቀዝቀዝ ሲል አልወድም። አሁን ከነገ ጀምሬ ወደ ማቀሳሰር ይገባሉ። እስኪ ቲክቶክ እሳት በእሳት አደርጋታለሁ። አዎ እሳት በእሳት አደርጋታለሁ። ሪኮርዶች ተዘጋጁ፣ ተዘጋጁ፣ ተዘጋጁ። እኔ ቤት መከታተል ጀመሩ። ምን ሆነች ነው? እያለቅሽ ነበር ፊታችን